የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችን ሁኑ። ወደ ቀዳሚው ዜናችን እንሄዳለን። ብፁሕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ቤተ ክርስቲያንን በእግዚአብሔር መንገድ ብቻ መምራት እንደሚገባ አሳሰቡ። ቅዱስነታቸው ማሳሰቢያውን የሰጡት አዲስ ለተሸሙት ለብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ አቀባበል በተዘጋጀው መርሃ ግብር ላይ ነው። ያረካል አድማሱ ዝርዝሩን እንደሚከተለው አዘጋጅቶታል። ቅዱስነታቸው ለብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም ለብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ የደቡብ ምስራቅ ትግራይና ራያ አህጉረ ስብከት ሊቀ ጳጳስ የአቀባበል መርሃ ግብር ላይ አባታዊ መልእክት አስተላልፈዋል። ቅዱስ አባታችን በመልእክታቸው የእግዚአብሔርን ቤት በእግዚአብሔር መንገድ ብቻ መምራት እንደሚገባ አሳስበዋል። ቤተ እግዚአብሔር ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ፣ እንደ ዓለማዊ ሳይሆን እንደ መንፈሳዊ ነው የምትመራው። ቤተክርስቲያናችን እና የቤተክርስቲያናችን አገልግሎት በትክክለኛው በእምነት በትልቅ በታላቅ እምነት እና አምልኮት እግዚአብሔር በጸሎት ከመራናት ሁሉ ነገር የቀና ይሆናል። በህግ እግዚአብሔርን ተመርኩዘን ትእዛዝ እግዚአብሔርን ተመርኩዘን ከተጓዝን ሁሉ ነገር ቀና ይሆናል። በመንገዱ ነው እየሄደ ያለው ማለት ነው። በእግዚአብሔር ህግ ተመራ። ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ዓለማዊና መንፈሳዊና ዓለማዊ የተለያዩ ናቸው። ጋሻና መስቀል እየቅሉ ይሰቃል ይባላል። ቅዱስነታቸው አዳዲስ ለተሾሙት ብፁዓን አባቶች አገልግሎታቸው ይሰምር ዘንድ በጸሎት እንዲሁም በተግባር ልንደግፋቸው ይገባል ብለዋል። ቅዱስ አባታችን አክለውም በሀገራችን ሰላም እንዲሰፍን በቅድሚያ የቤተ ክርስቲያንን ሰላም መጠበቅ እንደሚያስፈልግ ገልጸዋል። ዓለሙ የሚድነው በቤተ ክርስቲያን ጸሎትና በቤተ ክርስቲያን ጥንካሬ ነው። ቤተ ክርስቲያን የራስዋን የሆነ ህልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላዋ አደለች። ቤተ ክርስቲያን ሌላውማ ሌሎች አሉበት። እኛ የተሰጠን ኃላፊነት መንፈሳዊ ሁን መንፈሳዊውን ሕይወት ለመዘርጋትና በመንፈሳዊ ሕይወት ለመምራት ነው እና መንፈሳዊ ሕይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ተንቅረ ተበላሸ ማለት ነው። አእምሮአችን ይሰብሰብ ወደ ቤተክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሯችን። አለበለዚያ እንዴት ሆኖ ዓለም ይድናል? እና ያው እንግዲህ ሰላማችንን እንዲያወርድልን ጌታችን ኢየሱስ ክርስቶስ ሰላማችንን እንዲሰጠን በገባልን ቃል መሰረት ሰላሙን እንዲያወርድልን እኛ ሰላማውያን መሆን አለብን። ሰላሟም የምታድርበት ሕሊና ማዘጋጀት አለብን። ቅዱስነታቸው ከጥላቻና ከዘረኝነት ርቀን ለእግዚአብሔር የተመቸን ልንሆን ይገባልም ብለዋል። በመልእክታቸው ጥላቻ አይጠቅመንም፣ ጎሰኝነት አይጠቅመንም፣ ዘረኝነት አይጠቅመንም። እኛ መንፈሳውያን የእግዚአብሔር ወኪሎች ነን። እግዚአብሔር የፈጠረን ከንጹሕ ህሊና ጋር ነው የፈጠረን። እግዚአብሔር ወደዚህ ዓለም ስንመጣ ያው እንግዲህ መስቅልቅል እየወጣ ነው እንጂ ስንፈጠር ከክፋትና ከመቀኝነት ጋር አልተፈጠርንም። ንጹሐን ሆነን የተፈጠር ነው። ነገር ግን እኛ ይህን ነገር ካላስወገድን ደግሞ ክፉን ነገር አስወግደን መልካምን ካልመረጥን ደግሞ የምንጎዳው እኛው ነን። እኛ ጠባቂዎች ነን እንጂ ተጠባቂዎች መሆን የለብን። ጠባቂዎች ነን እኛ። በእውነቱ ቤተክርስቲያንን የምንጠብቅ፣ ሃይማኖትን የምንጠብቅ፣ እውነትን የምንጠብቅ፣ ሰላምን የምንጠብቅ እንጂ ሌላው ነገር የሌላው ባለቤት አለበት። ስለዚህን ሰላማችንን እግዚአብሔር አምላካችን እንዲሰጠን ህሊላችንን እንሰብስብ። እያየነው እኮ ነው፣ እያየነው ነው ይህ በእውነት ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የእኛ ጥንካሬ ስለስላጣ ነው። እና ለሰይጣን ተመችተን መገኘት የለብንም ለእግዚአብሔር እንጂ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን በሥራ አስኪያጅነት እንዲሁም በቅዱስ ሲኖዶስ ዋና ጸሐፊነት ላለፉት ሦስት ዓመታት ያገለገሉ ብፁዓን አባቶችም በዚሁ መርሃ ግብር ላይ የክብር ሽኝት ተደርጎላቸዋል። አዲሱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ብፁዕ አቡነ ሳዊሮስ ከነህምያ ትምህርት በመውሰድ እግዚአብሔርን አጋዥ አድርገን እንሰራለን አሉ። ለዝርዝሩ መምህር ኪደ ዜናዊ አዲሱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ብፁዕ አቡነ ሳዊሮስ ከነህምያ ትምህርት በመውሰድ እግዚአብሔር አጋዥ አድርገን እንሰራለን ብለዋል። በ2017 ዓ.ም ርክበ ካህናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ለመጪው ሦስት ዓመታት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ሆነው እንዲያገለግሉ የተመረጡ ብፁዕ አቡነ ሳዊሮስ በዛሬው ዕለት ግንቦት 25 2017 ዓ ም በተደረገው የአቀባበል ስነ ስርዓት ባስተላለፉት መልእክት ነህምያ ምሳሌ አድርገን መንገዳችን ለእግዚአብሔር በመስጠት ለቤተ ክርስቲያን በርትተ እንሰራለን ብለዋል። ባሳለፍነው የ2017 ዓ ም የግንቦት ርክበ ካህናት ለቀጣይ ሶስት ዓመታት ቤተ ክርስቲያኒቷን ከመንፈስ ቅዱስ ጋር እንድንመራ አባቶች አደራ ሰጥቶናል። አደራው ግን እጅግ ከባድ እንደመሆኑ መጠን አደራውን መወጣት እንድንችል የሁላችንም ኃላፊነት ከመቼውም ጊዜ በላይ ከባድና ጥብቅ በመሆኑ ቤተ ክርስቲያኒቷን ለማገልገል የምናደርገው ጥረት በመንፈሳዊ መሰረት ላይ የተመሰረተ እንዲሆን ያስፈልጋል። ለዚሁም የአባቶቻችን ጸሎት እንደሚረዳን እናምናለን። አሁን በዚህ ዘመን ያለችው ቤተክርስቲያን አስተዳደራዊ ሁኔታዋ እና መንፈሳዊ አገልግሎቱ እንዲሁም ሁለንተናዊ የልማት ጉዞዋ እጅግ ውስብስብ እንደመሆኑ መጠን ይህንን ለመወጣት በመጽሐፍ ቅዱስ ላይ እንደተጠቀሰው እኛም በትሑት ልብ ነህምያ የፈረሰችውን የኢየሩሳሌምን ቅጥር መልሶ ለመገንባት እኛ ልጆቹ ተነስተን እንሰራለን የሰማይ አባታችንም ያከናውንልናል በማለት የስራው መጀመሪያ አድርጎ እንደተናገረው አሁንም ከዚህ ትምህርት በመውሰድ በጥልቅ እምነት፣ በጸሎት፣ በአስተዋይነት እና በቁርጠኝነት የሚቃወሙትና እርሱ ቅጥሩን እንዳይሰራ የሚፈልጉ ወገኖች ቢኖሩም እነርሱ ተሻግሮ የእግዚአብሔርን አጋዥነት ተስፋ በማድረግ የኢየሩሳሌምን ቅጥር መልሶ እንደገነባ ሁሉ ዛሬም ያለብንን ችግር ተፈትቶ ትውልዱ ከሚዘፈቅበት ዓለማዊነት በማላቀቅ ቤተ ክርስቲያኒቷን ለትውልድ ለማሻገር እኔም ሆንኩ ሁሉም ባለ ድርሻ አካላት እንደ ነህምያ መስራት ይጠበቅብናል። ጠቅላይ ስራ አስኪያጁ ለሀያ አንደኛ ክፍለ ዘመን የሚመጥን ስራ ለመስራት ዘመኑን የዋጀ እቅድ በማውጣት እንደሚሰሩም አብራርተዋል። ቤተ ክርስቲያን አሁን ያለችበት ዘመን ሀያኛው ክፍለ ዘመን ላይ በመሆኑ እንደ ከዚህ ቀደሙ በዘልማድ ብቻ ልንጓዝ ስለማይቻል በቤተ ክርስቲያኑ ውስጥ እና ከቤተ ክርስቲያኒቱ ውጭ ያለውን በመቃኘት እቅድ በማውጣት መንፈሳዊ፣ አስተዳዳራዊ እና ማህበራዊ ክፍተቶችን በመለየት ተጨባጭ የመፍትሄ እቅዶችን በማውጣት በጥናት ላይ የተመሰረተ ውሳኔ ልትሰጥ ይገባታል። ብጹነታቸው አክለውም የቤተ ክርስቲያን የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎች ወደ ሰላም እንዲመጡ ትልቅ ትኩረት የሚሻ መሆኑን ጠቁመዋል። የቤተ ክርስቲያኗ የውስጥ ሰላም በማጠናከር በሀገሪቱ ውስጥ ያሉ ዜጎቿ ወደ ሰላም መንገድ እንዲመጡ መነጋገር እንዲችሉ የቤተ ክርስቲያን ድርሻዋ ከፍተኛ በመሆኑ እና ሊሰራ ስለሚገባ ትልቅ ትኩረት ሊሰጠው ይገባል። በመጨረሻም ሁሉም ለአንድነትና ለሰላም እንዲቆም አባታዊ ጥሪያቸውን አስተላልፈዋል። በመጨረሻም እግዚአብሔር ቢፈቅድ ባሉን ቀጣይ ሐዋርያዊ የአገልግሎት ዘመናት በውስጥም ሆነ በውጭ ዓለማት የምትገኙ ሁሉ ለቤተ ክርስቲያን እድገት የሁላችን ድርሻ ትልቅ በመሆኑ ከፊት ለፊታችን ያለውን የቤተ ክርስቲያን አንድነት ላይ ምላሽ ለመስጠት ሁላችሁም በተወከላችሁበት በተሰጣችሁ ኃላፊነት ተግታችሁ እንድትሰሩ በአባታዊ ፍቅር አደራ እንላለን። ሰው በተሰጠው ኃላፊነት ላይ በትጋት በታማኝነት፣ በቅንነት መስራት የቤተ ክርስቲያኒቷን ህልውና ከፍ ስለሚያደርግ በስራ ቦታም ሆነ በግል ሕይወታችሁ ሰላምና መግባባትን ጠብቃችሁ እንድትሰሩ፣ ግጭቶችና አለመግባባትን በሰላማዊ መንገድ መፍታት ወሳኝና ቤተ ክርስቲያንም ከዚህ አትራፊ በመሆኗን ማሳሰብ እወዳለሁ። እግዚአብሔር ለልብ ቅኖች ቅርብ እንደመሆኑ መጠን ልባችንን ቅን በማድረግ ህዝባችንን እና ቤተ ክርስቲያንን ለማገልገል በቅዱስ ሲኖዶስ የተጣለብንን አደራ መወጣት እንድንችል በቅዱስ አባታችን መመሪያ በየጊዜው በመቀበል የምንሰራው ሲሆን ጸሎታቸውም ይርዳን እያል ቤተ ክርስቲያን ውስጥ ከአንድ ማዕድ አንድ ማዕድ እየተቋደስ በሀሳብ ልዩነት ውስጥ የሚገኙትን በማቅረብ በሀገሪቷ ውስጥ በየቦታው በፖለቲካ ምክንያት የሚታዩትን አለመግባባት ተቀርፎ ተቀርፎ ሰላም እንዲመጣ ድርሻችንን በመወጣት ሕዝቡ ሰላማዊ አየር እንዲተነፍስ እንድናደርግ አምላከ ቅዱሳን እንዲረዳን በመጸለይ በሰላም በኢኮኖሚያዊ እና ማህበራዊ የልማት ስራዎች ከመንግስት ጋርም ሆነ ከሌሎች ባለድርሻ አካላት ጋር የቤተ ክርስቲያናችንን ዋና ተልእኮና መብት በማስጠበቅ አበረን ለመስራት ዝግጁ መሆናችንን እንገልጥላችኋለን። የቅድስት ቤተ ክርስቲያንን ክብር በጠበቀ መልኩ ከመንግስትና ከሌሎች ተቋማት ጋር በጋራ መስራት እንደሚገባ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ገለጹ። ሰናይት ባንተ ዝርዝሩን እንደሚከተለው አዘጋጅተዋለች። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የቅዱስ ሲኖዶስ ዋና ጸሐፊ በመሆን እንዲያገለግሉ ለተሾሙ አባቶች ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመን በረ ተክለ ሃይማኖት በተገኙበት የአቀባበል መርሃ ግብር ተከናውኗል። በመርሃ ግብሩ ላይ መልእክት ያስተላለፉት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና ራያ ህጉረ ስብከት ሊቀ ጳጳስ የቤታችን ጥንታዊ መልክ ፍቅርና አስተዋይነት ጽናትና ደግነት ነው ያሉ ሲሆን፣ በአሰራርና በአንዳንድ ጉዳዮች ላይ ክፍተቶች ይታዩብናል። የቤታችንን መልክ መረዳትና የዓለምን ጸባይ ከኛ ማስወገድ ይገባል ይገባል ብለዋል። ከምግባረ ሃይማኖት የሚያድጡ አንዳንድ ጉሎቶቻችን መታየት ከጀመሩ ዋል አደር ብለዋል። በመሆኑም የቤቱ መልክና ስርዓት የተዋበ እጅግ ከፍ ያለ ስለሆነ እኛን በክብር ከፍ የሚያደርግ መሆኑን መረዳት አቅቶን ከዓለም ህግ ከስነ ፍጥረት ስርዓት በታች አሳንሰን ካየነው የቤታችንን ውበት በራሳችን እናጠዋል የልዩነት፣ የጠብ፣ የጭቅጭቅ ቤትም ካደረግነው በክብር ፈንታ ሀሳብ፣ በከፍታ ፈንታ ውድቀት በራሳችን ላይ እንዳናመጣ የቤቱን ስርዓት ህግ፣ በጋራ ትብብር ወደ ነበረበት መመለስ ግድ ይለናል። ምክንያቱም እግዚአብሔር የሰራው አባቶቻችን የደከሙበት የቤታችን ጥንታዊ መልክ ሰላምና ፍቅር፣ ስምምነትና አንድነት ቅንነትና አስተዋይነት ጽናትና ደግነት ነው እንዲህ ያለ መልክና ውበት ባለው ቤት ስንኖር ደግሞ የዓለም መልክ ሊታይብን አይገባምና መልካችን አምላካዊ አለባበሳችን ሃይማኖታዊ አኗኗራችን ሰማያዊ መሆን ይኖርበታል ቅድስት ቤተ ክርስቲያን የሰጠችንን ኃላፊነት በሚገባ ለመወጣት እንሰራለን ያሉት ብፁዕነታቸው የቅድስት ቤተ ክርስቲያንን መንፈሳዊነትና ክብር በጠበቀ መልኩ ከመንግስትና ከሌሎች ተቋማት ጋር በጋራ መስራት ውጤታማ እንደሚያደርግ ተናግረው፣ በዓለም ዙሪያ ለሚገኙ ምዕመናን የሚጠቅም ስራ እንሰራለን ብለዋል። ወደፊትም ካለፈው ታሪካችን እየተማርን በቤቱ ሕግና ስርዓት በጋራ ውይይት ስህተቶቻችንን እያረምን ትውልዱ ከእውነትና ከታሪካዊ መረጃ የራቀ እንዳይሆን መስራት የመሪነት ተግባራችን ነው። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የሦስቱ አመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በኩልነት ለማገልገል እንሰራለን ብለን እናምናለን የቤተ ክርስቲያናችንን ልዕልና መንፈሳዊ ተልእኮዋንና ክብሯን በጠበቀ መልኩ ከመንግስት እና መንግስታዊ ካልሆኑ ተቋማት ጋር በትብብር መስራት ጉዳት ስለሌለው ከሁሉም ጋር መልካም ግንኙነት በመፍጠር የቀደሙትን ባለውለታዎችን ሳንረሳ ለሰሩ ስራ እውቅና በመስጠት የተጀመሩ የልማት ስራዎችን በማስፈጸም ሀገራችንንና ቤተ ክርስቲያናችንን ወደ ከፍታ የሚያወጣ በዓለም ዙሪያ ለሚገኙት ምእመናንና ለሌሎችም የሚጠቅም ስራ በመስራት ለተሻለ ውጤት እንበቃለን። ዓለም ባልተገባ መልኩ እንዳይመለከተን ራሳችንን ለመልካም ስራ እናንቃ በማለትም እርስ በርስ መስማማት መደማመጥና መከባበር እንደሚገባ በማሳሰብ ለምዕመናን የአደራ መልእክት አስተላልፈዋል። ያለ ትብብር ምንም ነገር ማድረግ አይቻልም እና የቤቱ ጥንታዊ መልክ አንዱ የአንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም፣ ዝቅ ያለ ማሰሮ ግን ይሞላል እንደሚባለው በጎን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የቤቱ መልክ ሰላም ፍቅርና አንድነት ነው ነውና ለክፉ ሳይሆን ለበጎ እንፈላለን። በመጨረሻም ባልተገባ ስለ ህሊና የሚያየን ዓለም በመካከላቸው እንደ ገነት በተተከለች ቤተ ክርስቲያን እየኖሩ እፎ ሆኑ ለሙስና እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ እግዚአብሔር በሰጠን በቤቱ ሕግ ማስቀጠል እንድንችል ለሁሉም ውሉደ ቤተ ክርስቲያን ጥሪያችንን እናቀርባለን። በመጨረሻም በአንድ ልብ ለተጠሩበት መንፈሳዊ ተልእኮ የሚተጉበት የስራ ዘመን እንዲሆን በመመኘት መልእክታቸውን አጠቃለዋል። በመጨረሻም በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋህዶ አዳራሽ ለብፁዕ ዋና ስራ አስኪያጅ እና ለብፁዕ የቅዱስ ሲኖዶስ ዋና ጸሐፊ በተካሄደ የአቀባበል መርሃ ግብር ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኞች እስካሁን ላገለገሉትና በቀጣይም አዲስ ለተመደቡት ብፁዓን አባቶች የምስጋናና የአባታዊ ፍቅር መግለጫ ስጦታ አበረከቱ። ዛሬ በዚህ የቆም ነው። እነዚህ ለሃያ አራት ሰዓታት ብቻ ሳይሆን ለሰከንድ እንኳን እረፍት የማያውቁ ብፁሀን አባቶች ሶስት ዓመት ከእኛ ጋር ሲያገለግሉ የነበሩ ብፁሀን አባቶችንና አሁን ደግሞ በተመሳሳይ መልኩ ለአንድ ሰከንድ እንኳን እረፍት እንዳያደርጉ እንዲሰሩ ቅዱስ ሲኖዶስ የሰየመልንን አባቶችን ለመቀበል የተደረገ መርሃ ግብር ነው። በዚህ ደረጃ ላይ ለነዚህ ለሚመጡም ሆነ ለሚሄዱ አባቶች ሁልጊዜ አባቶቻችን ናቸውና መሸኛ ስለሚያስፈልግ ክብር መስጠት ስለሚያስፈልግ የመንበረ ፓትርያርክ አስተዳደር ጉባኤ በወሰነው መሰረት የመምሪያ ኃላፊዎች ባስተባበሩት መሰረት ከቤቱ አንድ ሳንቲም ሳትነካ የፍቅር መግለጫ እንዲሆን ከመንበረ ፓትርያርክ ጀምሮ እስከ ተቋማት ድረስ ያሉ የቤተ ክርስቲያን ልጆች፣ አገልጋዮች፣ ሰራተኞች በጎ ፈቃድ የወጣና የመጣ ለብፁዓን አባቶችና ለቅዱስ አባታችንን እንድንባረክ እንድንመረቅ ስለቀረበ ነው። በዚህ መልኩ ከእኛ ጋር ስለወጣችሁ ስለደከማችሁ መሪዎችንም አስተባባሪዎችንም እጅግ እናመሰግናለን። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ